ናኦል ሴቶቹን ጨረሳቸው። ሊዲያን አሰናብቶ ከዚች አለም አስወግዶ እጫካ ጥሏት ተገኘች። ፖሊሶቹ ደውለው ለኢላ እህትህ ጠፍታባህለች አይደል አሉት። እሱም አዎ ሲል መለሰላቸው። በጣም እናዝናለን፣ እህትህ በህይወት የለችም፣ ጫካ ነው የተገኘችው፣ ነፍሷን ሰውተው አሉት። ኢላ የሰማውን ማመን አቃተው። ለዴቭ ምን ብሎ ማስረዳት እንዳለበትም ታቅሙ በላይ ሆነበት። እናም በጣም በሚያሳዝን ሁኔታ ይህን ሁሉ አድርጎ ናኦል እዛው ቤት ይገኛል። አሁን ደግሞ ቤዛንና ፍቅርን እያስፈራራ አደይን እና ሊሊን ለማጥመድ እየተጠቀመባቸው ይገኛል። ፍቅርን በወጣው ጩቤ ለመውጋት እያስፈራራ በስልኳ ውስጥ ያለውን መረጃና ቪዲዮ በሙሉ እንድታጠፋ አስደረጋት። ፍቅር እንኳ በስራዋ ነው ምንም የማታውቀው። ሊዲያ ግን መሰናበቷ በጣም ያሳዝናል። በጣም ጨካኝ የሆነ አረመኔ ሰው ነው። ሲቀጥል አሁን ሊሊን አደይ ስትነግራት ሩጣ ህዳ ሊሊ አንተነህ ስለ ስራ አውርተህ ልጅቷን ከቤት ያስወጣሃት በማለትም ጠየቀችው። ለዴቭም ደግሞ ኪንጎ በተጠራጠረው መሰረት ነገረው። በጣም በሚያሳዝን ሁኔታ ዴቭ የሰማውን ማመናቅቶት፣ የእህቱ ሞት በፍጹም እንዳልሞተች ብቻ ነው የሚረዳው። እውነት በጣም ያሳዝናል። አደይም የሰማችውን ማመናቅቷት ተብረከረከች። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ከባለፈ የቀጠለ ይዘመተናል ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ ፍቅር ያመጣችው ጦስ ለማንም የሚቀር አይደለም። እንግዲህ ናኦል እዛ ቤት ውስጥ ሴቶቹን እንዳለ ለመጨረስ አላማ አድርጓል። ግን ደግሞ ሲነቃበትም እያስፈራራ ሁሉንም ደግሞ እያስጨነቀ አሁንም ሌላ ጥፋት መድገም ይፈልጋል። እናም የመጀመሪያ እቅዱ ቤዛ ነበረች። እቤዛ ክላስ ገብቶ ቤዛን አስፈራራት፣ አልበለዚያ አንቺም የመጨረሻሽ ነው የሚሆነው ስለ እኔና ስለ አንቺ እንዲሁም ሊዲያን ደግሞ እኔ እንዳሰናበት ኳት ቢነቃ ከአንቺ ራስ ላይ አልወርድም። አሁን ወደርሽም ጠላሽም ሊዲያን ማውራት የለብሽም። ሌላ ሰው ሰምቶት ባገኝ አንቺ እንደሆንሽ ነው ምረዳው አላት። ከዛ እሷም ለምን ይህን አደርጋለሁ አለችው። በተኛችበት ገብቶ አነቃት ስትጮህም አደይና ዴቭ እየሮጡ ሲሄዱ በሩን ቶሎ አልከፈተችም። ቶሎ ከፍታ ውስጥ ገብተው እስከሚያዩ እነሱም ጨነቃቸው በጩኸታ ምክንያት። ከዛም በሩን ስትከፍት እሱ ከበሩ ኋላ ሆኖ ናኦል ምንም ነገር ትንፈሽ ብትይ አለቀልሽ ብሎ አስፈራርቷታል። ከዛም ምንነሽ ነው ብለው ሲጠይቋትም እንደዚህ የምጮኸው ምንነሽ ነው ሲሏትም ምንም አልሆንኩም ምንም በቃ ፊልም ላይ ያየሁት እንደተኛሁ አይቼ ነው በህልሜ አለቻቸው ከዛ ደብም እጭ ለዚህ ነው ብሎ ጥሏት ሄደ አደይ ግን የሆነ ነገር ስለተጠራጠረች ቤዛ እውነትሽን ነው ምንም እኮ ደህና አትመስይም አለቻት ደህና ነኝ አደይ፣ ደህና ነኝ አለች። ወደ በሩ ዘወር እያለች እያየች ቤዛ ከዛም ከወጣ በኋላ አርፈሽ ብትቀመጭ ነው የምሻልሽ አለ እዛ። አንቺም የአደይ እጣ ፈንታ ነው የሚያጋጥ የሊዲያ እጣ ፈንታ ነው የሚያጋጥመሽ አላት። ቆይ ለምን ገደልካት ስትለውም በቃ ማድረግ ያለብኝ ነገር እስከሆነ ድረስ አላት። እሷም ደነገጠች። እናም ቀጠለና አሁን አደይንና ሊሊን በአንቺ በኩል ነው ማጥመድ የምችለው። አንቺ ምርጥ ስራ ነው ራሳቸውን ቀይሮ በቅርቡ ትቀይራላቸው። ከሰራተኛ ውጡ እያልሽ ጀንጅንያቸው፣ ተግባቢያቸው፣ ከዛ እኔ የምፈልገውን አገኛለሁ ማለት ነው። ስለዚህ አንቺም አይቀርልሽም አላት። እሷም እሺ፣ ከዛስ? እኔ አንተ ጋር መስራትና መስማማት የምችለው በአንድ ነገር ብቻ ነው አለችው። በምን? ሀላት ሊሊን የራስ ወስደ ከገላገል ከብቻ ነው አለችው። ከዛም እሱን ማግኘት የምችለው ባንቺ ነው ብይሻለሁ ደግሞ ትንፈሽ በት የመጨረሻሽ ነው ብሎ አስፈራራት። እሽ ብላ ተስማማች። አዩልክ ተወጣ በኋላ የኢላየን ቤት ልውራሱ እንጂ አንተ እንዴት እንደማዞርብህ እኔ አውቃለሁ አለችው። አይገርም ሁላቸውም ለውርስና ለገንዘብ ነው እዛ ቦታ የተገኙት። ከዛም እሺ በማለት ተስማምተው ወጥተዋል። ከዛም የመጨረሻው እንግዲህ ሌለኛውና አስጊው ነገር ፍቅርን ጩቤ ይዞ ወጥቶ አስፈራራት። እናም የታዘዘችውን ለመፈጸም እነ አዴጋ ሊሊ ጋር ደወለች ቤዛ ከዛም ስትደውል ምን ፈለግሽ? ስትላትም እዩልሽ ልልዬ፣ አሁን ጥሩ ነገር ተገኝቷል። ጥሩ ስራ አንቺም ሆንሽ አደይም በሰራተኝነት የምታሳልፉበት ሳይሆን ቆንጆ የሆነ ስራ ተገኝቷል አለቻት። ምንድን ነው ስራው እባክሽ? አለች ልልዬ የዋዛ ጀግና አይደለችም። ማንም ሰው ሊያታልላት የማትችል እጅግ ተጠራጣሪ ጀግና ሴት ናት። ከዛም ሁላችንን እንቀይራለን እናም ልውል ነው ስራውን ያገኘው አለቻት። ምን አደይንም እንደዚህ እያለ ነበር፣ እሱን እንኳ ተይ፣ አለቻት ስራው ምንድን ነው እሺ ስትልም ልውል ያስረዳሻል ስትላት፣ እንዴ ምን እያልሽ ነው? ናኦል እንዴት ብሎ ነው የሚያስረዳኝ? ጤነኛ አይደለሽም። እሱ ከሆነ ይህ ቀረበሽ አለቻት። የምሬን ነው ሊሊ መቀየር ከፈለግሽ ከሱ ጋር መስራት እኩ የስራውን ምንነት ንገሪ ስትላትም እንዴ ናኦል ያስረዳሻል? ሀይሽ ስለ ስራው ምንነት እንኳ ሳታቂ ነው ስራ መጀመር። ውጤትሽን ሳይሆን መጀመሪያ የሚሰሪውን ስራ ማወቅ አለብሽ ብላ ስልኩን ዘጋችባት። ከዛም አደ ሄዳ የሊዲያ መጥፋት ከፍቅርና ከዚህ ገና የሚባለው ልጅ ጋል ሳይገናኝ አይቀርም አለቻት። እንደዚህ ስራ እየደለላት ነበር ስትልም ሊሊ እየሮጠች ሄደች። ተረጋጊ፣ እኔና አንቺ ምንም የምናመጣው ነገር የለም ሊሊ እዋክሽን አለቻት አደይ። አደይ ዝም በይ በቃ ሂጂ፣ አንገቱን አንቄ ነው እንድናገር የማደርገው አለች ሊሊም ደፍ ደግሞ እህቱ ሊፈልግ እንደወጣ ፈልጎ ፈልጎ ደክሞት፣ እንዳውም ኢላን ያን ጊዜያን ተቤል ደርብ ስትልህ ለምን አትደሪ ብለህ አባረርካት በማለት ጮኸበት። ድፍ እኔ እንደዚህ ይሆናል ብዬ አላሰብኩ። እዋክን ተረዳል። እኔ ለራሴ በጸጸት ለብድ ነው እዋክን አለው። እሺ አለ። ከዛ ደብ ከነ ኪንጎ ጋር ሄደ። ምን አዲስ አለ ሲሏቸው ምንም ነገር የለም አለው። ከዛ ኢላም በቃ እንፈልጋት አለና ኪንጎና ኢላ ሄዶ ከዛም ቀጠለና እነዚህ ልጆች ግን ምናቸውም ማለት እንዴት ጥሩ ሆኑ አለ ኢላ። እኔ ምናቸውም ደስ አይለኝም ራሳቸውን ከጠየቅነት ለማውጣት ብለው ይሆናል እንደዚህ እንትን እያሉ ያሉት አለ። እንደ ጥሩማ ናቸው በጫካ እያፈላለ ጓት እኮ ነው አለ ብቻ ነው አለ ደብም። ከዛ ኪንጎና ኢላ ፍለጋ እንደሄዱ እንግዲህ ዳይመንድ እዩልክ ወንድሜ፣ ያናንተ ቤት ያለውን ምን ያክል ታምነዋለህ አለው። ናኦልን ነው አለ አዎ፣ እኔ ስሙን አላውቀውም አለ እንደ ሲለውም እኔ ምንም አልተጠራ ጥረዋለሁ፣ አላመንኩትም። ዛሬ ደግሞ አፋጥጭ ሲይዘው እንደዛ ነገር ነው የተሰማኝ አለ ዴቭ። ስሜቱ ልውጥውጥ አለ። ኢላና ኬንጎ ፈልገው አጣናት ብለው ሲመለሱ ምንን አላል ዴቭ አለው። ከዛም እየበረረ ሄደ። ምንድን ነው ምን ብላችሁ ነው ልጁን ሲለውም ያ እነሱ ቤት ያለው ልጅ ምንም ደስ አላለኝም እሱ አግቷት እንዳይሆን አለ ምን አለው አዎ ታዲያ እንደዚህ ሆኖ እኮ ተናዶ ሄደ ሊጣሉ ነው አለ ኪንጎ ባክ ይጣላ መግደልም ካለበት ይግደል እህቱ አደለች እንደ አለው ከዛ እንደዛ እያሉ ፖሊስ ሲመጣ እየሮጡ ሄዱ ኢላም ተከትሏቸው መሮጥ ጀመረ በጣም ነው ያሳቆ ይበርጫቸው እየሮጠች ዳሊሊም ናኦልን አፋጣዋለች። ናኦል ደግሞ ምን እያልሽ ነው? እኔ አላቅም እያለ ነበር። አንተ ነህ ስለ ስራ እያግባባሃት የነበረው ልጅቷን፣ እየታባህ ነው ያረከው እያለች አፋጠጠችው። ፈቀረ አንድ በያት እንጂ አለ። ከዛም ፍቅር አንቺ ምን እያልሽ ነው አለቻት። ዝም በይ የወንጀሉ ተባባሪ አንቺ ነሽ አለች። ቀጠለች እና ቤዛም ምን እያረግሽ ነው? ናኦል ጥሩ ሰው ነው እንደዛ ነገር አያደርግም። ምን እያልሽ ነው አለቻት። አይደል እያንዳንድ ዝም በይ አሀ የስራው ባልደረባ አንች ነሽ ማለት ነው አለቻት ሊሊ። ከዛም አንች ምን እያልሽ ነው ካሉ ሁለቱም መጮህ ጀመሩ። አደይ ዝም ብላ መመልከት ጀመረች። ከዛም ቀጠለና ናኦል ሊሊ ታረጋጊ፣ ዛሬ ምን ልሻል ማኑ እንደዚህ ያለሽ አለና ወደ ፍቅርና ወደ ቤዛ አይኑን ጣል አደረገ። አዴና ሁሉንም ነገር የነገረችኝ ሊዲያልን በአጭር ጊዜ ትቀየራለች ስራ ሰርተሽ እያልክ እየሰበክ የወሰድ ካታንተና አለችው። ከዛም አረን እንደዛ አይደለም እያለ እያለ ደብ ሩጦ መጣና ናኦል ስለ ሊዲያ መጥፋት ታውቃለህ አለው። ከዛ ሱም አረን የምናውቀው ነገር የለም ደብ ዛሬ ምኑ ነው አለ። እዚህ ቤት እኔን ተጠያቂ እያደረጉኝ ነው አለ ናኦል። ከዛም ሁላቸውም ፈጠጥ አርገው ያዙት። ከዛ ኤላ ደግሞ እንግዲህ ፖሊሶቹ ደውለውለት ነበረ። የሰማውን ማመን አቃተው። እጆሮ ላይ የሚያቃጭልበት እንጂ እውነት ሊዲያ ሙታለች የሚለውን እጫካ ተጥላለች የሚለውን ማመን አቃተው። ፖሊሶቹም እህት ጠፍታባለች አይደል አሉት አዎ ጠፍታብኛለች አለ እንግዲህ በጣም እናዝናለን እህትህ ነፍሷን አታ ተገላ እጫካ ተጥላለች አሉት ኢላ በጣም ደነገጠ ምን አለ አዎ እጫካ ነው ያገኘናት እርግጠኛ ናቸው እውነት ሊዲያ ናት አላቸው እንግዲህ በሰጠን መሰረት ፎቶዋንም ባሳየን እሷን ያገኘ ነው አለው። ማመን አቃተው። ከዛም ዴቭ ምንድን ነው አለ። ፖሊሶቹ እኮ ናቸው አለ ኢላም። ፖሊሶቹ ምን ምን አዲስ አለ ስለ ሊዱ? ተገኘች አለው። አዝናለሁ ሊዲያ አለ። ምን ሊዲያ አለ ዴቭ። ቀጠለና ኢላ ሊዲያ ተገላ፣ ፖሊስ ተገላ፣ ጫካ ተጥላለች አሉኝ አለው። ምን እያልክ ነው አለች። ሊል ጮኸች። ሁሉም የቤቱ ሰው ደነገጠ። እኮ የእኔ ልጁ ተገላ ጫካ ተጥላ የኔ ትንሽ እየህት አለ። ዴቭም እንጃ እንደዛ ነው ያሉ ዴቭ አለ። ከዛ ሁላቸውም ደነገጡ። አሁን ለልዑል ማምለጫ ይመስለዋል ብዬ አስባለሁ ናኦል ሁላቸውም ላይ አፈጠጠባቸው ይበልጥ ፍርሃታቸው የፍቅርና የቤዛ በጣም ተጨነቁ። ናኦል በዚሁም ያበቃ አይደለም። አሁን ከተነቃበት ራሱ አደይንና ሊሊን መሰዋት ይችላል። ቻናልን ሰብስክራይብ እያደረጋችሁ